ዎች በእግዚአብሔር መልእክት አይደለም ተሸንፎ ሚኖሩት በራሳቸው ሀሳብ በራሳቸው ስጋዊ ነገር ነው የተሸነፉት ስለዚህ መርከምናወጣት ቆመ በዚህ ምድር ላይ ሰው በእግዚአብሔር ስም ላይ የፈለገውን ነገር ሲሆን እግዚአብሔር ዝም የሚልበት ምክንያት ምንድን ነው ታውቃለህ እግዚአብሔር ህዝቡን መመለስ ከጠላት ማውጣት ከዓለም ማውጣት ሊያድል ይፈልጋል መርከቢቱ? ስትነዋወጥ ግላዊ ማንነቱን የሚመልክት ነው ያሸነፈው። በዚህ ምድር ብዙ ሰዎች በእግዚአብሔር መልእክት አይደለም ተሸንፎ የሚኖሩት በራሳቸው ሀሳብ በራሳቸው ስጋዊ ነገር ነው የተሸነፉት። ስለዚህ መርከምና ወጣት ቆሙ። ምድር ላይ ቸምፐር ችግር፣ ቻሌንጅ፣ ጦርነት አይቆምም። ምን ይላል? መርከቢቱ ስትነዋወጥ አይቆምም። መርከብ መናወጥ የእኛ ህይወት ውስጥ የሚገዛን ብዙ የምንታዘዘው ብዙ የምንሰብከው ብዙ የምንተነበየው ትንቢትም የምናገረው የራሳችን ፍቃድ ነው ለእግዚአብሔር ዮናስ እግዚአብሔር ከተናገረው ውጪ ምኑን ገዛ? የራሱ ፍላጎት የራሱ ምኞት ዮናስንም ገዛው፣ ተገዛ። ነነዌ የኃጢአት ከተማ ናት። እግዚአብሔር ህዝቧንም ለመመለስ ፈለገ፣ ህዝቧንም ለመታደግ ፈለገ። ወገኖች በዚህ ምድር ላይ ሰው በእግዚአብሔር ስም ላይ የፈለገውን ነገር ሲሆን

እግዚአብሔር ግን ህዝቧን ምን ለማድረግ ይፈልጋል ለመመለስ ለመታደግ ለማውጣት አንድ ነቢዩ ከባድ ነቢዩ መልእክት ውስጥ ላይ የታጠቀ ነቢዩ ለቆሸሸች ከተማ ይልካል ለወደቀች ከተማ ይልካል ምን ለማድረግ ለመታደግ ወዳጆች እግዚአብሔር እኛን መታደግ ይፈልጋል የሚናወጥ መርከብ እግዚአብሔር ሊያቆም ይፈልጋል። የሚናወጥ ትዳር እግዚአብሔር ሊያረጋጋ ይፈልጋል። የሚናወጥ የኢትዮጵያ ፖለቲካ እግዚአብሔር ቀጥ አድርጎ ሊያቆም ይፈልጋል። የሚናወጥ የኢትዮጵያ የቤተ ክርስቲያን የሃይማኖት ካባ የሃይማኖት አሁን ኢትዮጵያ ተናወጠች በሃይማኖት ወደዚህ ወደዚህ እያለች፣ እግዚአብሔር ግን ሊያቆማት ይፈልጋል። ለመታደግ ይፈልጋል እግዚአብሔር አንደኛው ማህበር እኔ ልክ ነኝ ይላል። ሌላኛው ማህበር እንትና ልክ አይደለም ይላል። አሁን ኢትዮጵያ ውስጥ ሰይጣን ስራ አቁሟል። ኃይማኖት ነው ስራ እግዚአብሔር ግን ልታደግ ይፈልጋል። ቺን ከተማ እግዚአብሔር ልታደግ ይፈልጋል። ዮናስ ምን ሆነ ይላል ኮበለለ ነው ምን እባካችሁ በእግዚአብሔር ፊት ኮበልለን ያለንን ሰዎች መርከቢቱ መናወጥ ምት መናወጥን ምታቆመው መቼ ነው? ወደ እግዚአብሔር ሐሳብ ስንመለስ ነው። ወደ እግዚአብሔር መንገድ ስንመለስ ነው። ይመልሰል። እባካችሁ ይመልሰን። እዩት፣ እዩት። ሚቀር ዮናስ ለምን ኮበልለ ብዬ ሳስበው እንደኛ አይነት ዘመን አይደለም። የእኛ ዘመን ሰው ህብን ትንቢቱን በልቡ ላይ እንዳሸው ልናገር ይችላል። እንዳሸው እንደፈለገው አንዳንድ አንድ ነቢያት እንደዚህ ይላሉ። ሰምታችሁ ካወቃችሁ ከሰማችሁት እኔን ዋሽተሃል እንዳል አስር ትንቢት ዝም ብለ ተናገር ከአስር ሁለት ይሆናል የሚሉ ነቢያት ሰምታችሁ አታውቁም። የመጣው አስርን ተናገር ከአስር ስንት ይሆናል አንድ ሁለት ሙከራ አይደለም። በእውነት ሙከራ አይደለም። የሚጠይቀኝ ስለለልናው ነው ሙከራ ሙከራ የጀመርነው ብዙ ቦታ ላይ ትንቢት ሙከራ ሆነዋል ወይ ድራማ ሆነዋል። የሆነበት ምክንያት ለምንድን ነው ታውቁታላችሁ ወገኖች? የሚጠይቀኝ የለም። ግን ዮናስ ነቢይ በሆነበት ጊዜ አንድ ሰው ከተማ ሆነ ለአንድ ሰው ትንቢት ስናገር መቶ በመቶ ሸርፕ የሆነው መልእክት መናገር አለበት። ያለበለዚያ ተጠያቂ ይሆናል፣ ይገደላል፣ አጋ ዘመን ያጣል። ከመቶ አንድ ከአስር አንድ ጊዜ ወተትና ሙከራ መልእክት መገለጥ አይደለም። እዛ ዘመን እዛ ዘመን አሁን እኔ ነቢዩ ነቢ ሆኜ በዛ ዘመን ካለው ትንቢት እናገራለሁ። ለአንድ ሰው ለአባየው ትንቢት እናገራለሁ። አባየው በዚህ ቀን ትባረካለሁ ወይ ትሞት አለ ካልኩኝ ካልሞተ ወይ ካልተባረከ ተጠያቂ የሚሆነው ነኝ ነኝ የምታሰረው ነኝ እንግልት የሚደርሰው ነኝ ነኝ ቻሌንጅ የሚደርሰው ነኝ በጣም በዛ ዘመን ነቢያት የሚናገረው ለቃል ወይ ለትንቢት ራሳቸው ተጠያቂ ስለሆነ መቶ በመቶ የሆነ መሆን አለበት ግን ዮናስ እግዚአብሔር የምት አምላክ ስለሆነ ከተናገርኩኝ በኋላ እግዚአብሔር መልእክቱን ከቀየረ ህዝብ ይገለኛል አለ ስለዚህ ምን ሆነ መኮለሉ በከእግዚአብሔር ፊት ነቢይ ሆነን ተንባይ ሆነን ባለራይ ሆነን ፓስተር ሆነን መሪ ሆነን የቀጠና መሪ ሆነን የተላላቅ ድርጅቶች መሪ ሆነን እኛ ከእግዚአብሔር ፊት ኮበልለን ለምናወራው ቋንቋ ቃል መርከብ መናወጥ አይቆም። ከመናወጥ መርከብ አትቆም። መርከብ ምን ሆነ ይላል ሁለተኛ ዮናስ የተነገረበት መልእክት ሸሸ። መርከቢቱ መናወጣው ምክንያት ምን ሆነ? ዮናስ ከተነገረው መልእክት ወይ ከሰማው መልእክት ምን ሆኗል? ሸሸ። ማየት ትችላላችሁ፣ ቁጥር ሶስት ላይ ይናገራል። ሸሸ ነው የሚለው። የት ነው የሸሸው? ኮበለለ ነው የሚለው። የት ነው የኮበለለው? ከተነገረው መልእክት ዮናስ ሸሸ፣ ኮበለለ፣ ሄደ። ስንት ሰዎች ናችሁ በእግዚአብሔር ፊት ኮበልለን መርከቢቱ ስትናወጥ ትንቢት የምናወረው? ህይወቴ እየተናወጠ ትንቢት የምንናገረው ህይወቴ በነውጥ ውስጥ ነ ግን ትንቢት የምናወረው? ዮናስ ከማን ፊት ኮበለለው እግዚአብሔር ከተናገረው ከእውነተኛ ከሪል መልእክት ምን ሆነ ይላል ሸሸ፣ ኮበለለ። ስንት ሰው ነው መልእክታቻችሁ ከእግዚአብሔር ፊት ሸሽቶ እናንተም ከእግዚአብሔር ፊት ሸሽታችሁ በመልእክት ሰውን ለማታለል የምትፈልጉት? ዮናስ ትዕዛዝን ለመፈጸም አልፈለገም፣ ወይስ ፍቃደኛ አልሆነም። ከእግዚአብሔር ዘንድ የመጣ ቃልም ለመፈጸም ወይ ለመናገር ፍቃደኛ አልሆነም። ስለዚህ እግዚአብሔር ከተናገረው ከነነዌ ይልቅስ ወደ ተርሴስ የምን ኮበለለ። ወይም ወደ ተርሴስ የምትሄድበት የነጋዴ መርከብት አለ። ንግድን ዕቃንም ጭና የምትሄድ መርከብ በሷ ላይ ፊፍያውን ገንዘብን ሰጥቶ ገባ። ኦሶዋሻ የእግዚአብሔርን ፍላጎትን ትቶ የራሱን ፍላጎትን መርጦ እንዲሁ ተሳፈረ። ብዙ ሰዎች በዚህ ምድር ላይ እግዚአብሔር ፍላጎት እንድኖር ነው። ያ ነው ያስቀመጥ ነው። ግን እኛ ከራሳችን ፍላጎት እርቅስ የማን ፍላጎት ከእግዚአብሔር ፍላጎት እርቅስ የራሳችን ፍላጎት ነው የምናስቀደመው። ዮናስ ከማን ፍላጎት አስቀደመው ይላል የራሱን ፍላጎት አስቀደመ። የእግዚአብሔር ስም ስንነካ የማያመው ነቢይ ኦሳሱን ታይ ቦሸት ሰከነ ነበ እሱ ስነካ ያመው የእግዚአብሔር ስም ሳይነካ ሲነካ የማትወድ አቤተ ክርስቲያን የሃይማኖት መሪዎች ለምን የእግዚአብሔር ስም ተበላሸ የማይሉ አቤት መሪዎች የራሳቸው ግን አወቃቀር ያስተካክላል። ዮናስ አሁን በማን ተመራየነ ራሱ ፍላጎት ነው። ሶስተኛ ከእግዚአብሔር የተላከውን ንፋስ እችን ስሙትና እንደው ሌላ እስቲከኔ ጋር በሉ ከእግዚአብሔር በሉት የተላከው ንፋስ ብሎ ኢዩት። ከእግዚአብሔር የተላከው ንፋስ ይህን ቁጥር አራት ላይ ማግኘት ትችላላችሁ። እግዚአብሔር ብርቱ ንፋስ በመርከቢቱ ላይ አመጥ። አባት ብርቱ ንፋስ፣ ብርቱ አውለ ንፋስ የማይቆመው የሚያናውጠው፣ ሪሰ ምን ይላል? መርከቢቱ ስትነዋወጥ መርከቢቱን መቆምን የሚያናውጥ ወዳጆች የሚያናውጠው መቆም የማይችለው ብርቱ ንፋስ ከእግዚአብሔር ዘንድ ለተላከ እዩት። ይህ ዮናስንም መተኛ እንዳይመች የሚያረግበት ንፋስ ነው። ይህ ከእግዚአብሔር ዘንድ የመጣው ብርቱ ንፋስ ለዮናስ ምን እንዳይሆን መተኛቱ እንዳይመች የሚያደርግ ንፋስ ነው። ዮናስ ተኝቶ አንቀላፍቶ ወደ ተርሴስ እንዳይደርስ የሚያደርግ ንፋስ ነው። አሜን። እንደዚህ አይነት ንፋስ ይምጣ። ስተን ተርሴስ እንዳንደርስ፣ ስተን ወደ ስኬቱ እንዳንደርስ፣ ስተን የሆነ አቅጣጫ ውስጥ እንዳንገባ፣ ስተን ወደ እኔ ወደ እኛ እውቀት እንዳንደርስ፣ ስተን ወደ እኛ እንዳይደርስ ከእግዚአብሔር ዘንድ ብርቱ ንፋስ መጣ። አመን ይምጣ። በዚህ ዘመን አመን ይምጣ። ወደ ሃይማኖት አመን ይምጣ። ወደ ቤተ ክርስቲያን አመን ይምጣ። ቀዳሚ ነኝ ወደሚሉት አመን ይምጣ። ማዲያ ካራ ላቦስ ይህ መልእክት ቢገባችሁ ሰዎች ስ ይህ መልእክት አመን ይምጣ። እኔ በጣም ነው ሦስት ላይ ያለው ሀሳብ እጅግ እጅግ ደስ ያለኝ ነው። ከእግዚአብሔር የተላከው ንፋስ አሜን ይላክ፣ ወደ ቤቶቻችሁ ይላክ፣ ወደ ጸሎቶቻችሁ ይላክ፣ ወደ ትንቢቶቻችሁ ይላክ። መርከብ ስናወጥ ትንቢት መናገር ይብቃ። መርከብ ንወቅ ትንቢት እኮ ይቁም። ያለበለዚያ ከእግዚአብሔር ዘንድ የሚመጣ ንፋስ አለ። እዩት። ይህ ንፋስ ማንን ይላል ዮናስን ምን እንዳይኖር የሚያደርግ ነው። እንዳይተኛ፣ መልእክቱን እንዳይረሳ፣ የሚሄድበት መንገድ እንዳይተው የሚያደርግ ነው። እኔ እታየኛል። እግዚአብሔር እንደዚያ አለኝ፣ ልጄ ይሄን ተናገር አለኝ። የኢትዮጵያ ውስጥ እያንዳንዱ ከፈለጋ ጭምር፣ ከእምነት ጭምር፣ ከአገልግሎት ጭምር የሁሉም ሰው አለ። መርከቢቱ ስትናወጥ ነው ትንቢት የምናገሩት። ስለዚህ አሁን ያቆማሉ። ንፋስ ይመጣል አለኝ ዮናስን ምን ከለከለው ይላል። የመጣው ንፋስ ሰዎች ምኑን እያወጡ ይጥሉ ነበር ይላል እቃቸው፣ ምኑ እንዲቀንስ ክብደቱ እንዲቀንስ እንዳይሰመጥ ሁሉ እያወጡ ምናቸው ይጥሉ ነበር። እቃቸው ያወጣሉ ይጥላሉ፣ እቃቸው ያወጣሉ ይጥላሉ። ንፋሱ ግን የሚፈልገው ሰው አለ፣ አንድ ሰው ከእንቅልፍ ሊያስነሳ ነው። እግዚአብሔር በዚህ ቃል በኢትዮጵያ ውስጥ ላይ እግዚአብሔሮች ስቶ የተኙት ነቢያትን በዚህ ንፋስ ምክንያት አስነሳቸው። እግዚአብሔር ወይ ስቶ ያሉት የሃይማኖት መሪዎች ስቶ ያሉት ቤተ ክርስቲያንን ምሩ ብለን ፖለቲካ የሚያራምዱት የማይሆን ነገር የሚናገሩት ቋንቋቸው እንደ መልእክት የሚመስሉ ሰዎችን በኢየሱስም ዛሬ ይሄ ንፋስ እምጣ ይመጣል። በኢትዮጵያ ላይ ይሄ ንፋስ ይመጣል። ይሄ ንፋስ አራተኛ፣ የመርከበኞች ፍራትና ጸሎት ይህን ቁጥር አምስት ላይ ታገኛላችሁ። የመርከበኞች ፍራትና ጸሎት አይዞ፣ ይህን ስሙኝ፣ ስሙኝ። መርከብ ውስጥ የነበሩ ሰዎች ክርስቲያን አልነበሩ፣ ጸላይ አልነበሩ፣ እግዚአብሔር የምናገረው ነገር የሚያውቁ ሰዎች አልነበሩ። ነገር ግን ከምን የተነሳ ይላል? ከናውጡ የተነሳ ከፍራት የተነሳ በዛ ውስጥ እንግዲህ በዛውስ እነሱ የቸርች መሪዎች አይደለም፣ ነጋዴዎች ናቸው። ብዙ ክፋትን የሚሰሩ ሰዎች አሉ። መልእክትን የሚያዳምጡ ሰዎች አይደሉም። ለጌታ የማይመቹ ሰዎች አሉ። ግን ሁላቸውም ከፍርሃት የተነሳ ምን ጀመሩ ነው የሚለው ጸሎትን መጸለይ እግዚአብሔር ፊት መጫው ጀመሩ ነው አይደል ጀመሩ መርከበኞች፣ እያንዳንዱ ልመናና ጸሎት ጀመሩ። ዮናስ ግን በመርከቢቱ በውስጠኛው ክፍል ላይ ምን ሆኖ ነው ያለው? ተኝቶ ነው ያለው እቲ ኮይ ቢ ኮይ ዲቃ ከስከስ ዮኔ ዲቃ ከስከስ የመርከቡ ምን ስላልቀነሰ ክብደቷ ስላልቀነሰ እየፈለጉ ሲሄድ አንድ ሰው ምን ሆኗል? ተኝቷል። ለዚህ ነው እኔ ያልኩት፣ መርከቢቱ ስትነዋወጥ፣ መርከቢቱ ስትነዋወጥ እንዴት መተኛት ትቻለ? እግዚአብሔር በኢትዮጵያ ምድር ላይ አዝ ነው። እንዴት ውሸት መናገር ይቻላል? በውሸትን ዓለምን ማጥለቅለቅ እንዴት ይቻላል? ወዳጆች እኛ ህንፃ ብሰራ በህንፃ እግዚአብሔር አይታለልም። የሆነ ቀዳሚ ሰው የሆነ ነገር ብናደግ እግዚአብሔር በምናደረገው ነገር አይታለልም። መርክ የእኛ መርከብ እየተሳፈርነው መርከብ ያለነው ወንጌል ያዝነው ወንጌል ይህን ያዝናችሁ ያዛችሁት ወንጌል በህይወታችሁ ላይ የሚያናውጥ ነገር ማቆም አለበት። እርከበቱ ግን መነዋወጥ ላቆመችም። ስለዚህ እየፈለጉ ሲሄዱ አንድ ሰው የት ላይ ተኝቷል ይላል። ውስጠኛው ክላስ ላይ ቁጭ ብሎ ገንዘቡን ከፍያለሁ ብሎ ዘና ብሎ ምን ሆን ነበር፣ ከባድ እንቅልፍ ተኝቷል። ዙሪያው ላይ ዞሩ፣ ቼክ አረጉ፣ ወደዚህ ቼክ አረጉ፣ ወደዛ ቼክ አረጉ፣ እዛ ይመጣሉ፣ ክ አረጉ፣ እዛ ስመጣ ክ ሰውየው ግን ምንሆል ጠኝቷል። ከዛም ምን አደርጉት ይላል ነቁት አንተ የኛ መናወጥ አይገባው? ልንሞት እንኳን ቁጭ ብላል። ማንኛው ቃል በድምጽ በአንተ ጩኸት እግዚአብሔር ምን ሊያደርገ ይችላል። ሊምረን ይችላል፣ ሊያስበን ይችላል። ተነስተ ምን አድርገው ጸሊ፣ ጩኸት፣ ጩኸት። ተነስ እንዴት ትተኛ? ምን አደርጉት ይላል። አስነሱት፣ አነቁት አምስተኛ ና የመጨረሻ የአደጋ ምክንያትን መፈለግ ጀምሮ። ቁጥር ስድስት ቁጥር ስድስት ላይ ማየት ይችላል። የአደጋ ምን ምክንያትን መፈለግ ጀምሮ እንዴት ተኝታል? መርከብ ስንዋወጥ እንዴት ቁጭ ብላል? ምንድን ነው? ከየት መጣል? የማን ወገን ነ? ከየት ነው የመጣው ማለት ጀም ስለዚህ እኛ ዝም ብለን ከእንግዲህ ወዲህ አንጓዝን። ምን እናድርጋለ? እጣ እንጣላል። ስለዚህ ቁጣ ምክንያት መነሻ ማን እንደሆነ፣ ስለዚህ ስለዚህች መርከብ መነዋወጡ ምክንያት ማን እንደሆነ እንደ እንደ ዮናስ እንደ ዮናስ እንደ ዕጣ እመጣሉ። የኢትዮጵያ መነዋወጡ ችግር ማን ነው? ምን መጀመሪያ እርግጠኛ ነው የሚሆነው ዕጣ ይህ ዕጣ በአይዛብ ላይ አይወድቅም። በነፍሰ ገዳይ ላይ አይወድቅም፣ አይወድቅም። በፖለቲከኛ ላይ አይወድቅም። በነቢያት ላይ ነው የሚወድቅ? የነዋወጡ ምክንያት የናውጡ ምክንያት ማን ነው ሲባል፣ እጣ ሲጣል በማን ላይ ነው ወደቀው? በዮናስ ዮናስ ምንድን ነው የእግዚአብሔር እስቲ ነቢይ በሉት ነቢይ ነው። ያኞች ደግሞ ምንድን ናቸው? ነጋዴዎች ነው። ኃጢአቱ የተቀመጠ ግን የሚወድቀው የሚጠል ንጹሕ በሆነው ሰው ላይ ነው። ምንድ ነው ስም? እነሱ ከእግዚአብሔር መስማት አይችሉም። ይሄ ግን ከእግዚአብሔር ይሰማል። ግን መልእክቱን ምን ያደርጋል ቲቶ ይቆበል ጥያቄ ማን ይሁን ብሎ ስትጣሉት መርከበኞች አለቃ መጥቶ ዮናስን ካነቃ በኋላ ሲጥልህ በማለት ወደቀ ነው የሚለው። ዮናስ ስለዚህ ዮናስ ምን አለው? እኔን ካልጣላችሁኝ ምን አይቆምም? ነውጡ አይቆምም አለ። መነዋወጡ አይቆምም አለ። ወዳጆች፣ አገልጋዮች፣ ወንጌል አደራ ያለባችሁት ቤተኛው ዓለም ላይ የሚታገለገሉት ቋንቋን የሚሰሙ የማሰሙ በዓለ ምክንያት አንተ ከሆን አንተ ካልተመለስ መነዋወጡ አይቆምም። እኔ ካልተመለስኩኝ መነዋወጥ አይቆምም። እግዚአብሔር በእኛ ዘመን ያብቃ። በእኛ ዘመን እግዚአብሔር ያብቃ። በእኛ ዘመን እግዚአብሔር ያብቃ። ሃሌሉያ! በእኛ ዘመን እግዚአብሔር ያብቃ። ሃሌሉያ! በእኛ ዘመን እግዚአብሔር ያብቃ። በእኛ ዘመን እግዚአብሔር ያብቃ። የመርከብ መናወጥ መቆም አለበት። እስቲ አንድ ሰው እጆቹ፣ አይኖቹ ከፍ አድርጋችሁ መናወጥ ይቁም በሉት መናወጥ ይቁም በኢየሱስም መናወጥ ይቁም በጌታ በኢየሱስም መናወጥ ይቁም።